እንደምን ቆያችሁ የተወደዳችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰአቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር የኋና መኮንን ከመላው የስቱዲዮ ና የስርጭት ባለሙያዎች ጋር አብሬያችሁ ቆይታ አደርጋለሁ። አብራችን ሆነው ነው። ወደ ቀዳሚው ዜና አልፋለሁ። እርስ በእርስ የመደማመጥ ና የመመካከር ባህልን በማዳበር ለጋራ ሀገር ግንባታ በትብብር የመስራት ልምድ ሊጠናከር እንደሚገባ ከንቲባዋ ዳነች አበቤ አስታወቁ። ከንቲባዋ ዳነች አበቤ ከተፎካካሪ የፖለቲካ ፓርቲ መሪዎች ጋር ተወያይተዋል። ኢብራሂም መሐመድ ተጨማሪ አለው።

ለተረጋጋ የፖለቲካ ስርዓትና ባህል ግንባታ የፖለቲካ ፓርቲዎች ሚና በሚል መሪ ሀሳብ በአዲስ አበባ ከተማ አስተዳደር የስራ ኃላፊዎችና በከተማዋ የሚገኙ ተፎካካሪ ፖለቲካ ፓርቲዎች የጋራ ምክር ቤት አባላት መካከል ነው ውይይቱ የተካሄደው። በውይይቱ የተሳተፉ የተፎካካሪ ፖለቲካ ፓርቲዎች በከተማዋ እየተከናወኑ ያሉ ሰው ተኮር ልማቶች የሚደነቁና ለሌሎች አካባቢዎች ተሞክሮ መሆን የቻሉ ናቸው ብለዋል። የኑሮ ውድነት ችግርን መፍታት፣ መልካም ማስተዳደርን ማስፈን፣ ዘላቂ ሰላምን በከተማዋና በሀገሪቱ ለማምጣት ችግሮችን በውይይት ለ ለመፍታት የተጀመረው ልምድ ቢዳብር ብለዋለ። ተፎካካሪ የፖለቲካ ፓርቲ አመራሮችና አባላት ግዙፍ በርካታ የከተማዋና የአገሪቷን ገጽታ ሊቀይር የሚችሉ ፕሮጀክቶች ተሰርተዋል። ለዚህም የጋራ ምክር ቤቱ ምስጋናም ያቀርባል፣ እውቅናም ይሰጣል። በኮሪደር ልማት የፈረሰባቸው ዜጎች የቤት ባለቤት መሆን የማይችሉበትን አቅሙም ግንቱንም ሳይኖራቸው ግን በራሳችሁ እናንተ ኃላፊነቱን ወስዳችሁ የቤት ባለቤት እንዲሆኑ ያደረጋችሁ ስራ እውነት ለዚች ከተማ ላለ ዜጋ የተሰጣችሁ ናችሁ ብለን የምንወስድበት ነው ማለት ነው። ህዝቦቻችንን አንድ አርገን ያኮረፉትን አድርገን አምጥተን የተፈራች የታፈረች ዲሞክራሲያዊት ኢትዮጵያን ለመገንባት የሁላችንም የፖለቲካ ጥረት መሆን እንዳለብን እዚህ መድረክ ላይ ለማሳሰብ እወዳለሁ። በአምስቱ የአዲስ አበባ በሮች የኢኮኖሚ መረጋጋት የሚፈጥሩ አንዳንድ እንቅስቃሴዎች እንዳሉ አሳይታችሁን ነበር። የችርቻሮ የጅምላ የተለያዩ ነገሮች በተለያዩ አሁን ለምሳሌ ለሚኮራ አይተናል። እንጀራ የሚጋገርበት ጤፍ የሚሸጥበት አትክልት ሁሉም ነገር የሚሰራበት አይተናል። ስለዚህ እሱ ለምን አልተበራርታታም ለምን አልቀጠለም የሚል አንድ ጥያቄ አለኝም የኑሮ ውድነትን በተመለከተ የከተማ አስተዳደሩ ለመፍታት ምን እየሰራ ነው ሚል ጥያቄ አለን። ሁለተኛው ከግብር አሰባሰብ ጋር በተያያዘ የነጋዴው ማህበረሰብ በጣም የተጋነነ ግብር ይጠየቃል። ከዚህም ጋር ደግሞ ተያይዞ የመልካም አስተዳደር ችግር አለ። ከንቲባ አዳነች አቤቤ ከለውጥ ወዲህ እንደ ሀገርም ሆነ እንደ አዲስ አበባ ከተማ በገዢው ፓርቲና ተፎካካሪ የፖለቲካ ፓርቲዎች መካከል ያለውን የፖለቲካ ሀሳብ ልዩነት እንደተጠበቀ ሆኖ በሀገራዊና በከተማ አቀፍ የጋራ ጉዳዮች ዙሪያ ተግባቦትን እየፈጠርን ተቀራርበን የመስራት ባህልን እየገነባን ነው ሲሉ ተናግረዋል። የፖለቲካ ሀሳብ ልዩነት ቢኖርም የምንነጋገረው ስለ ኢትዮጵያ ነው። የምንነጋገረው ስለ ጋራ ሕዝብ ነው፣ ስለ ጋራ ጥቅም ነው እንዴት ሰርተን ነው ውጤታማ ልናደረግ የምንችለው የሚለው አካሄድ ላይ የፖለቲካ ሀሳቢዎች ላይ ልዩነት አለ ማለት ወንድማማችነትን እህትማ ማችነትን የሚጎዳ መሆን እንደሌለበት በዚህ ማመን እርስ በርስም መተማመን እጅግ በጣም ያስፈልጋል። የከተማ አስተዳደሩ የነዋሪዎቹን ኑሮ ለማሻሻልና የሕዝቡን ጥያቄዎች ምላሽ ለመስጠት እያከናወናቸው ያሉ ተግባራትን አጠናክሮ ይቀጥላል ብለዋል ከንቲባ ምክር ቤቱ የጋራ ምክር ቤት ከመሆኑ አንጻር የሚያጋጥማቸው ማነቆዎች በሚኖሩበት ሰዓት፣ ከዚህ በፊት እንዳደረግነው እየተነጋገር ድጋፍ ማድረጋችን ይቀጥላል ያኮረፉ ነፍጥ ያነገቡ በየቦታው የሚንቀሳቀሱ በንብረትም በሰው ህይወትም ላይ ጉዳት የሚያደርሱትን አሁንም ፈጽሞ ወደ ሰላማዊ መንገድ ለማምጣት ተጠናክረን መስራት አለብን ብላችሁ ያነሳችሁት በጣም ትክክል ነው። መንግስትም ይህንኑ እያደረገ ነው። እንደ ፓርቲያችንም ይህንኑ እያደረግን ያለ ነው። አምስት የከተማችን መግቢያ ላይ በቢሊየን ገንዘብ መድበን የሰራናቸው የገበያ ማዕከላት አራቱ ወደ ተግባር ገብተዋል። አሁንም ይሄ በቂ አይደለም ብለን ሁለት የገበያ ማዕከላቶችን እያደረስን ነው። በሚቀጥለው ሳምንት ውስጥ የላፍቶን ወደ ስራ እናስገባለን። ሳሚት አካባቢ ያለውን ደግሞ በዚህ ዓመት መጨረሻ ላይ ለማጠናቀቅ ጥረት እያደረግን ነው። እንደዚህና መሰል እርምጃዎችን በመውሰድ በኩል አሁንም እንረባረባለን። የፖለቲካ ምህዳሩን ይበልጥ እያሰፋን ለሀገር ሰላምና ልማት የሚጠቅሙ በርካታ ውጤታማ ስራዎችን በትብብርና በጋራ መስራታችንን ለማጠናከር የደረስንበት መግባባት ሊጠናከር ይገባል ብለዋል ከንቲባ አዳነች አቤቤ። በደብረ ብርሃን ከተማ አስተዳደር እየተሰሩ ያሉ ተግባራት የተሻለ አፈጻጸም ማሳየታቸውን በምልከታው ማረጋገጡን የአማራ ክልል ምክር ቤት የቋሚ ኮሚቴዎች ቡድን ተናግሯል። የቋሚ ኮሚቴዎች ቡድን በከተማዋ ተዟዙሮ ምልከታ ያደረገ ሲሆን ተግባራቱን በተመለከተ ከከተማዋ አመራር ጋር ግምገማ አካሂዷል። ስነ ጊዮርጊስ ከበደ ዝርዝሩን ይዟል። የአማራ ክልል ምክር ቤት የቋሚ ኮሚቴዎች ቡድን በደብረ ብርሃን ከተማ ለአንድ ሳምንት የልማት ተግባራትንና የተቋማትን አገልግሎት አሰጣጥ በመመልከት ከተለያዩ የማህበረሰብ ክፍሎች ጋር ውይይቶችን ሲያደርግ ቆይቷል። ቡድኑ በቆይታው የተመለከታቸውና ህብረተሰቡ ያነሳቸውን ጥያቄዎች በመያዝ ከከተማ አስተዳደሩ ጠቅላላ አመራር ጋር በመሆን ተግባራቱን ገምግሟል። በክልሉ ምክር ቤት የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ ሀናን አብዱ በከተማ አስተዳደሩ በርካታ ለተሞክሮ የሚጠቀሱ ተግባራት ስለመከናወናቸው ገልጸዋል። ያለው አመራር ኃላፊነት ወስዶ ህዝቡን ለማገልገል ያለው ተነሳሽነት ያለው ጥራት በጥሩ ሁኔታ እንደሆነ መመዘን ችለናል። አሁን እና የሆነ ለመማር ዝግጁ የሆነ ትልቅ ከተማ የሚመራ የተዘጋጀ አመራር መኖሩን ያየንበት ሁኔታ ነው ያየው ማለት ነው። የዚህ ማሳያው ስራ እድል ፈጠራው ከኢንዱስትሪው ጋር የተገናኘ ነው። ከመሰረተ ልማቱ ጋር የተገናኘ ነው። ከግብርናው ጋር የተገናኘ ነው። ውጤታማ ነው። የሰላምና ደህንነት ስራችሁ መሰረት የጣለ እንዲሆን በማድረግ በኩል እየሰራችሁት ያለው ስራ በጣም የተጠናከረ ነው። የከተማዋን ስም ሊያጥለሹ የሚችሉ ህገ ወጦችን አመራሩ በተገቢው ሊፈትሽ እንደሚገባም ወይዘሮ ሀናን አሳስበው በክፍተት እየተስተዋሉ ጉዳዮችን ለአመራሩ ጠቁመዋል። አጥሩት ውሰዱት። አለ ሌባ። አለ ሳይሰራ መበልጸግ የሚፈልግ በህዝብ ላይ ተሻግሮ ማለፍ የሚፈልግ ሰው አለ ጥቂት ነው። ልክ ነው። ሁሉ ላይሆን ይችላል። ከዚህ ከገቢ ጋር ተያይዞ ፋብሪካዎች ላይ ብቻ ዞራችሁ ብትሰሩ ና እግራችሁን ተክላችሁ ብትሰሩ ብዙ ነገር መሰብሰብ ትችላላችሁ። ለክፉ አይሰጥም ግን ገና ነው የሚለውን እንድትይዙ ነው። የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ በድሩ ብሸት የተሰጡን ጥቆማዎችን ተቀብለን መፈተሽና ማስተካከል ያለብንም በማስተካከል በቁርጠኝነት እንሰራለን ብለዋል። ከዚህ ከህገ ወጥነት ኢንተርቬንሽን ላይ የሚነሱ ከፍተሻ ጋር ከሚነሱ አሉ። በግልጽ ተነጋግረናል። በግልጽ እንዲታረሙ አድርገናል። አሁን ይኖራሉ ብዬ አስባለሁ። ወስደን ማየት የበለጠ ውስጡ ማየት ነው። ከገቢ ጋር እንደማነሳው የመንግስት ክልሉ ማቅጣጫ አስቀምጦብን ነው የአገልግሎት ገቢ ላይ 19 የመንግስት ተቋማት እና እሱም ነው። ይሄም ሆኖ ግን ከባለፈው ዓመት ሲነጻጸር የአገልግሎት ገቢውም በመሰረታዊ ለውጥ አለው እና እነዚህ ታክስ ቤዞቻችን አይተን መፍታት እንዳለብን ሆኖ የመንግስት ተቋማት እንደ አንድ እንትን ልንወስደው እንችላለን፣ ግን ገዢ ሊደረግ አይችልም። በጣም ትንሽ ብር ነው ከዛ ልናገኝ የምንችለው ና ዞሮ ዞሮ ሁሉንም አሟጠን መጠቀምና መስራት አለብን። ለሰጣችሁን አስተያየትን ይዘን የበለጠ ማህበረሰቡን ተጠቃሚ የሚሆንበትን ሁኔታ መፍጠር አለብን። የከተማ አስተዳደሩ ምክር ቤት ዋና አፈ ጉባኤ መንግስቱ ቤተ በበኩላቸው በተደጋጋሚ ጥያቄ እየተነሳባቸው የሚገኙ ተቋማትን በተገቢው እንዲፈተሹ እናደርጋለን ብለዋል። ከማህበረሰቡ ከነሱ ማስተያየት የአገልግሎት አሰጣጥ መሻሻሎች ቢኖሩም አሁንም ህዝቡን የሚያማርሩ መስተካከል ያለባቸው በስም ጭምር ሴክተሮችን ጠቅሰው ያስቀምጧቸው ስላሉ እነሱ መነሻ አድርገን ከሚመለከተው አካል ጋር ቋሚ ኮሚቴ እያንዳንዱን ነገር አይቶ ምንድነው ችግሩ የሚለው ነገር ለይቶ ከባለሙያ እስከ ኃላፊ ይህን ኃላፊነት ወስደው ተለውጠው እንዲመጡ የቸልተኝነትና ከዚህ ያለፈ ከሆነ ደግሞ ከተማ አስተዳደሩ እርምጃ እንደማስድ ጭምር ለቅበን የምናሳይበት ይሆናልና አንዱ ይሄ ነው። ሌላው የልማት ጥያቄዎች ናቸው በስፋት ሲነሱ የነበሩት እነዚህንና የመሳሰሉትን ኮመንቶች ወስደን በእኛ ቋሚ ኮሚቴዎች በየዘርፉ አደራጅተን የአመቱ ማጠቃለያ ላይ የት አደረስክ የሚለውን ከእነሱ ጋር የሪፖርት አካል ሆነው እንዲመጡ አሁን የትኩረት ነጥብ አድርገን እንሰጣቸዋለን ማለት ነው። የቋሚ ኮሚቴዎች ቡድን አባላቱ በክልል ደረጃ ምላሽ የሚያስፈልጋቸውን ጥያቄዎች ለክልሉ በማቅረብ ምላሽ እንዲያገኙ ይደረጋል ብለዋል። የልማት ጥያቄዎች ምላሽ እንዲያገኙ፣ ሰላምን በዘላቂነት ለማስፈን ሁሉም ወገኖች ኃላፊነታቸውን እንዲወጡ የደብረ ብርሃን ነዋሪዎች ተናገሩ። የደብረ ብርሃን ከተማ አስተዳደር በሰላም በልማትና በመልካም አስተዳደር ጉዳዮች ዙሪያ ከማህበረሰቡ ጋር ውይይት አድርጓል። በላይ ተስፋዬ ተጨማሪ ያለው። በከተማ አስተዳደሩ በሰላም በልማትና መልካም አስተዳደር ጉዳዮች ላይ ከማህበረሰቡ ጋር ተከታታይ ውይይቶች እየተደረጉ ነው። በቴጌ ጣይቱ ክፍለ ከተማ ቀይት ቀበሌ በተደረገ ህዝባዊ ውይይት ነዋሪዎቹ ስለ ሰላምና ልማት ያላቸውን አስተያየት ገልጸዋል። ካለፈ ካለፈው ሁሉ ለምን አንማርም? ከላይ ያሉት አመራሮች የተመካከረው በአዲስም በተወካዮች ምክር ቤትም ቢሆን መፍታት አለባቸው። በስምምነትም ከሆነ በስምምነት እየደከምንም እያለ ወጣቱም እየደከመ እያለ ከተማም እየደከመች ነው ያለችው። ጥፋትም በጥፋት ስለማንፈታው አሁንም ወደ ልማት መግባት አለ። የወጣቱ ችግር መፈታት አለበት። የኑሮ ጫናው መቀላል አለበት። ሰው ከሰራ ከኖረ ከሰላም የበለጠ ምን ነገር አለ? ሁሉም በየመዋቅሩ ስራውን ይስራ። ማህበረሰብ እንደ ማህበረሰብ የራሱ ላይ ምንድን ነው ሰላም ይፍጠር እንፍጠር። ማህበረሰቡ ሰላምን የማረጋገጥ ኃላፊነቱን እንዲወጣ ያሳሰቡት የክፍለ ከተማው ብልጽግና ፓርቲ ጽህፈት ቤት ኃላፊ ወንድም አገኘሁ ነገሰ ከህዝቡ የተነሱ ጥያቄዎችን ለመመለስ እየተሰራ ስለመሆኑም ገልጸዋል። አጠቃላይ የፕላን ስራው ተሰርቷል እዚህ ከተማ ይዚች እነሱ መዘጋጇ ተከልሏል። ፕላንም አለው። ስራ ደ ፈጠራን በሚመለከት ለይተናል። የሽር ቦታ ስራ ደ ፈጠራ ወጣቶች መልመለናል። በቀጣይ ወደ ስራ ማስገባ ነው የሚጠበቅብን። እሱም በዚህ እንፈታለን። ዋነኛውና ዋነኛው እዚህ የሚነሳ የነበረው በፊትም በባሶ ወረዳ በነበረበት ሰዓት የወጣቶች የቤት ማደራጃ ቦታ ጥያቄ ነበራቸው። እሱም በዘንድሮ አመት ምን ላይ ሰጥተናል? ወደ 52 ማህበር አደራጅተናል። ማህበረሰቡ ሰላምን የማረጋገጥ ኃላፊነቱን እንዲወጣ ያሳሰቡት የደብረ ብርሃን ከተማ አስተዳደር ብልጽግና ፓርቲ ጽህፈት ቤት ኃላፊ ሰለሞን ጌታቸው የተነሱ የልማት ጥያቄዎችም የእቅድ አካል ተደርገው እንደሚሰሩ ገልጸዋል። ማህበረሰቡ አሁን የሰላሙን በአንድ በኩል እየጠየቀ የውሃ፣ የመምራት፣ የመንገድ ጥያቄዎች በስፋት እየተነሱ ነው ያሉት ይህን የሚፈታው መንግስት እንደሆነም ስለሚያምን መንግስት መፍታት እንደሚችልም ስለሚረዳ እስካሁንም ፈቶ ስላሳየ ወደፊትም ይፈተዋል ብሎ የሚያምነው መንግስትን ስለሆነ ይህንን ጥያቄ እያነሳ ነው ያለው። እንግዲህ የከተማ አስተዳደሩ ሙሉ አቅሙን ይዞ በሁሉም የከተማ አካባቢዎች እና በሁሉም መድረኮች የሚነሱ የልማት የመልካም አስተዳደር ጥያቄዎችን ፈትሾ አደራጅቶ ይህንን ለሚፈቱ ተቋማትም በዝርዝር አስረድቶና የቅዳ አካል አድርጎ እነዚህ በሂደት እየተደራጀ በጋራ እና በትብብር ይሰራሉ። ሰላምን በዘላቂነት ለማስቀጠል ማህበረሰቡ የድርሻው እንዲወጣ የጠየቁት የአማራ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ብርሃኑ ጣሚ ያለው መንግስት የልማትና መልካም አስተዳደር ጥያቄዎችን ለመመለስ ይሰራል ነው ያሉት። አጀንዳችን በውይይት በጠረጴዛ ዙሪያ መፍታት አለበት የሚሉ ቡድኖች ደግሞ ለዛ የክልል መንግስት ዝግጁ ነው። ይሄ ሰላም ብር አሁንም ክፍት ነው። የሚጠበቀው ለዚህ ህዝቡ የበኩሉን ለሰላም አዎንታዊ ሚና እንዲጫወት ነው። አጋዥ ተባባሪ ከመንግስት ጎን መሆን አለበት ህዝቡ። እንዳየ ነው ልማት ይፈልጋል፣ ሰላም ይፈልጋል። ይህን ደግሞ እነዚህን ሌሎች ጉዳዮችን ወስደን ከሰላሙ ጋራ ጎን ለጎን የምንሰራቸው ስራች ይሆናሉ ማለት ነው። የአካባቢን ሰላም ለማስቀጠልና የልማትና መልካም አስተዳደር ችግሮችንም ለመፍታት የማህበረሰቡ ንቁ ተሳትፎ መቀጠል እንዳለበትም ተጠቁሟል። የማክሮ ኢኮኖሚ ማሻሻያው የውጭ ባለ ሀብቶችን እየሳበ መሆኑን የገንዘብ ሚኒስትሩ አህመድ ሽዴ ተናገሩ። ለሁለት ቀናት የሚቆይ ኢትዮ ቤልጅየም የቢዝነስ ፎረም በአዲስ አበባ መካሄድ ጀምሯል። መሰረት መቅጫ ዝርዝሩን ይዛለች። በቢዝነስ ፎረሙ ላይ የገንዘብ ሚኒስትሩ አቶ አህመድ ሽዴ ኢትዮጵያ በርካታ የኢኮኖሚ ማሻሻያዎችን እያደረገች እንደሆነ በመግለጽ ከእነዚህም መካከል የማክሮ ኢኮኖሚ ማሻሻያ ሪፎርሙ ለውጭ ኢንቨስትመንት ምቹ እድል መፍጠሩን ገልጸዋል። 120 million population. ከአንድ መቶ ሃያ ሚሊዮን በላይ ህዝብ ያላት ኢትዮጵያ የውጭ ኢንቨስትመንት ለመሳብ ምቹ የሆነ የማክሮ ኢኮኖሚ ማሻሻያ የተገበረች ነው። በመሆኑም ለቤልጂየም አልሚዎች ጥሩ አጋጣሚና ትክክለኛ ጊዜ ነው። የመንግስት የማክሮ ኢኮኖሚ ማሻሻያ የግሉ ዘርፍ ተሳትፎ እንዲያድግ የሚያደርግ ነው። የውጭ ባለሀብቶች ተሳትፎን የሚያበረታታና ከሀገሪቱ እድገት ጋርም አብሮ የመሄድ ነው ኢትዮጵያስ የኢንዱስትሪ ሚኒስትር ዴታ አቶ መሀመድ ሀሰን በበኩላቸው የውጭ ኢንቨስትመንትን የሚያበረታቱ በርካታ የኢንቨስትመንት ማሻሻያዎች መደረጋቸውን ተናግረዋል። ኢትዮጵያ ኢንዱስትሪላይዜሽን ላይ ከፍተኛ ለውጥ የሚያመጡ ስራዎችን እየሰራች ነው። የውጭ ኢንቨስትመንትን የሚያበረታቱ በርካታ የኢንቨስትመንት ማሻሻያዎችም ተደርገዋል። ኢትዮጵያና ቤልጅየም ለዘላቂ ኢኮኖሚ እድገት የጋራ ራዕይ ያላቸው ሲሆን ይህ መድረክ ይህንን የጋራ ግብ ተግባራዊ ለማድረግ አስተዋጽኦ ከፍተኛል። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን የቤልጅየም ኩባንያዎች ወደ ኢትዮጵያ መምጣት በኢትዮጵያ ኢንቨስትመንት ላይ ለመሳተፍ ያላቸውን ፍላጎት የሚያሳይ ነው ብለዋል።

የቤልጅየም ኩባንያዎች ወደ ኢትዮጵያ መምጣት በኢትዮጵያ ኢንቨስትመንት ለመሳተፍ ያላቸውን ፍላጎት የሚያሳይ ነው። በኢትዮጵያ ያሉትን በርካታ የኢንቨስትመንት እድሎች ለመገንዘብ ትክክለኛው ሀገርና ትክክለኛው ጊዜ ላይ ናቸው። የሁለቱ ሀገራት የንግድ ግንኙነት በአማካይ በየዓመቱ የ12 በመቶ እድገት እያሳየ መሆኑም መጥቀስ ይቻላል። ግንኙነታችን በመተማመን በጋራ ፍላጎት፣ የጋራ ተጠቃሚነትና ዘላቂ እድገት ላይ ያተኮረ ነው። our bilateral trade has increased significantly, averaging a 12% growth annually. በኢትዮ ቤልጅየም የቢዝነስ ፎረም ላይ የተገኙት በኢትዮጵያ የቤልጅየም አምባሳደር ዶክተር አኔሊስ ቨርሲትሸል ኢትዮጵያና ቤልጅየም 102 ዓመታት ያስቆጠረ የዲፕሎማሲ ግንኙነት እንዳላቸው ጠቅሰው ይህንን ግንኙነት ለማጠናከር ይሰራል ብለዋል። በዚህ የኢኮኖሚ ፎረም የሚሳተፉ ኩባንያዎች በአየር ንብረት፣ ጤና፣ ደህንነት፣ ቴክስታይል፣ የሶላር ኃይል፣ የምግብና የግብርና እንዲሁም በኢንፎርሜሽን ቴክኖሎጂ ዘርፎች ላይ ይሰራሉ። እዚህ መገኘታቸው ቤልጅየም ለኢትዮጵያ ያላትን ድጋፍና የሀገራቱን የጋራ ራዕይ የሚያሳይ ነው። ሀገራቱ ከመቶ ዓመት የተሻገረ ዲፕሎማሲያዊ ግንኙነት አላቸው። በቀጣይ ዓመት መቶ ሃያኛ ዓመት የዲፕሎማሲ ግንኙነታችንንም የምናከብር ይሆናል። ታ ጋ አምባሳደሩ አክሎም ኢትዮጵያ ለቤልጅየምና ለሌሎች አፍሪካ ሀገራት ቁልፍ ገበያ ሆና መቆየቷን ጠቅሰው ኢትዮጵያ የወሰደቻቸው የማክሮ ኢኮኖሚ ማሻሻያዎችም የሚደነቁና የግሉን ዘርፍ ተሳትፎ የሚያጉልብቱ መሆናቸውን ገልጸዋል። አሁን ደግሞ ወደ አጫጭር ዜናዎችን እናልፋለን። ተመስገን ዳረገውት ያቀርባቸዋል። በመጫው ዓመት ለሚከናወነው ሰባተኛው ሀገራዊ ምርጫ የቅድመ ዝግጅት ስራዎች እየተከናወኑ መሆኑን የኢትዮጵያ ምርጫ ቦርድ ገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በሰባተኛው ሀገራዊ ምርጫ ቅድመ ዝግጅትና ተያያዥ ጉዳዮችን በተመለከተ ጋዜጣዊ መግለጫ ሰጥቷል። የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ስርዓት አዋጅ ቁጥር 1162/2011 ለማሻሻል የመነሻ ሀሳቦች ላይ ከባለድርሻ አካላት ጋር በመወያየት ለህዝብ ተወካዮች ምክር ቤት መቅረቡን በመግለጫቸው ጠቅሰዋል። በአዋጁ ማሻሻያ ላይ ከተካተቱት ሀሳቦች መካከልም የእጩዎች ምዝገባ ሙሉ በሙሉ በቴክኖሎጂ ማከናወን ማስቻል የሚሉና ሌሎች መካተታቸውን ተናግረዋል። የኢትዮጵያ አየር መንገድ አፍሪካን ከመካከለኛው ምስራቅና የባሕረ ሰላጤው አገራት ጋር የማስተሳሰር አገልግሎቱን እያሰፋ መምጣቱን የአየር መንገዱ የኦፕሬሽን ዘርፍ ኃላፊ ረታ መላኩ ገለጹ። የኢትዮጵያ አየር መንገድ በተባበሩት አረብ ኤሚሬቶች ግዛት ወደሆነችው ሻርጃ ከተማ አዲስ በረራ ጀምሯል። በበረራ ማስጀመሪያ መርሃ ግብሩ ላይ የኢትዮጵያ አየር መንገድ ከፍተኛ የስራ ኃላፊዎች የተባበሩት አረብ ኤሚሬቶች ኤምባሲ ምክትል የሚስዮን መሪ ሐሚድ ፋሪድ አልባዊና ሌሎች ጥሪ የተደረገላቸው እንግዶች ተገኝተዋል። ኢትዮጵያ አየር መንገድ እንደ ኤሮፓውያን አቆጣጠር በ946 ወደ የመን በጀመረው በረራ ከመካከለኛው ምስራቅ ጋር ያለውን ትስስር ያስጀመረ ነው። በተባበሩት አረብ ኤሚሬቶች ከ50 ዓመት በፊት እንደ ኤሮፓውያን አቆጣጠር በ1976 ወደ አቡዳዊ በረራ ማስጀመሩን መዳረሻውን በየጊዜው እያሰፋ መሆኑንም ገልጸዋል። ኢትዮጵያ አየር መንገድ አፍሪካን ከመካከለኛው ምስራቅና የባህረ ሰላጤ ሀገራት ጋር የማሳሰር አገልግሎቱን እያሰፋ መምጣቱን አንስተው አሁን ላይ በ13 የመካከለኛው ምስራቅ መዳረሻዎች በየሳምንቱ 120 ሰውና የካርጎ በረራ እያደረገ መሆኑን ተናገረ።

የጌትስ ፋውንዴሽን በሚቀጥሉት ሁለት አስር ዓመታት በአፍሪካ የእናቶችና የጨቅላ ሕፃናት ሞትን ለመቀነስ እንደሚሠራ አስታወቀ። ጌትስ ፋውንዴሽን ባለፉት 25 ዓመታት ያስመዘገበውን ስኬትና በቀጣይ በጋራ ሊሰሩባቸው የሚገቡ ጉዳዮችን ከባለሻ አካላት ገረቢት አድርጓል። የጌትስ ፋውንዴሽንና የማይክሮሶፍት መስራች ቢልጌት በመድረኩ እንደተናገሩት ፋውንዴሽኑ በሚቀጥሉት 20 ዓመታት በተቻለ መጠን እናቶችና የጨቅላ ሕፃናት ሞትን በማስቆም በሚሊዮን የሚቆጠሩ ሰዎችን ከድህነት ለማውጣት እንደሚሠራ ገልጸዋል። ፋውንዴሽኑ በመጀመሪያዎቹ 25 ዓመታት ባከናወናቸው ነገሮች ሁሉ ኮራለሁ። ይህም ከአጋር አካላት ጋር በተሰራ ስራ የመጣ ውጤት ነው ያሉት ቢልጌት፣ ፋውንዴሽኑ በቀጣይ ሁለት ዐሥር ዓመታት 18 ቢሊዮን ዶላር ኢንቨስት በማድረግ የእናቶችና ሕፃናት ሞትን፣ ተላላፊ በሽታዎችን ለማጥፋት እንዲሁም የሰዎችን ኢኮኖሚ እንዲሻሻል በትኩረት እንደሚሠራ ጠቅሰዋል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለሰዓት የያዝናቸው ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለቆያችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ ይሆንላችሁ።